እርግብ በቁጥጥር ስር ዋለች። ከወይዘሮ ባዩሽ ጋር እየተያዘችው ልጅ እርግብን አሳልፋ ሰጠቻት። እቤቷ ድረስ ፖሊሶቹን ይዛቸው መጣች። ወይዘሮ ሜላት ወይዘሮ ባዩሽ መታሰር የለባትም፣ እኔ አልከሳትም፣ ሁሉንም ይቅር ብያት አለሁ አለች። ሀናና ተምቾና አሴር ተጣሉ። ይህን ሁሉ ወርቅ ከየት ነው ያመጣችሁት? ሰርቃችሁ ነው በማለት አንድዬ ተምቾንና አሴርን አይናችን ማየት አልፈልግም ብላ አባረረቻቸው። በመጨረሻ ወይዘሮ ሜላት ባትፈልግም ወይዘሮ ባዩሽ በፖሊስ ቁጥጥር ስትውላለች። ይህንንም ያደረጉት ተምቾና አሴር ሌላው ቢቀር ለገደለችው ልጅ ፍትህ ማግኘት አለበት ሲሉ ለፖሊስ አሳልፈው ሰጥተዋታል። እንግዲህ ወይዘሮ ሜላት በተደጋጋሚ እንዳየ ነው የወይዘሮ ባዩሽን መታሰር ፈጽሞ አትፈልገውም። ምክንያቱም ብዙ ነገር አሳልፈናል ይህንን ነገር በሰላም እንዲቋጭ ነው የምፈልገው ብላ ነበር። አሴር እና ተምቾ ግን ይህ ነገር መሆን የለበትም፣ ወይዘሮ ባዩሽ በጣም ብዙ ስህተቶችን ሰርታለች፣ ለዚህ ደግሞ ቅጣት ይገባታል በማለት ለፖሊስ አሳልፎ ሰጥተዋታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ዲቻናሌ ቤተሰቦች እንኳን ደህና በዚህ የቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። የእርግብን ጓደኛ እንግዲህ ከባዩሽ ጋር ተባባሪ ናት በመባል እስር ቤት ገብታለች። እንግዲህ እሷን በተደጋጋሚ እርግብን አሳልፋ ለመስጠት እና እርግብ የያዘችውን ወርቅ ለማግኘት ሞከራ እያደረገች ነበር። በተለይ ደግሞ እርግብ ስለ ወርቁ ከነገረቻት በኋላ ለእርግብ ያላት አመለካከት ተቀይሮ እና ወርቁን ለማግኘት በጣም ብዙ ሙከራ እያደረገች ነበር። እርግብም ላይ ብዙ ዛቻ እየዛተች እና ስትፎክርም ነበር። እርግብን አሳልፋ ለመስጠት ስትሞክር ሞክር እንግዲህ በፖሊስ ቁጥጥር ስር ውላለች፣ ከወይዘሮ ባዩሽ ጋር ወይዘሮ ሜላትና እንደዚሁም ደግሞ እርግብ የወይዘሮ ባዩሽን መያዝ ሲሰሙ በተለይ ወይዘሮ ሜላት ደግሞ እንዴት በማለት በጣም ተናዳ ነበር። አታለለችኝ ማለት ነው። ወርቅሽን አስመልስልሻለሁ ብላ ሌላ ጭማሪ ሃምሳ ሺህ ብር በላችኝ። ይገባታል የስራዋን ያገኘችው በማለት ወይዘሮ ሜላት በመያዟ ደስ ብሏታል፣ ግን ወርቁ ሳይመለስላት መሆኑ ደግሞ አናዷታል። ግን ይህንን ያደረገው ማን ሊሆን ይችላል በማለት ወይዘሮ ሜላት እራሷን ትጠይቃለች። ወይዘሮ ባዩሽ እንግዲህ በተያዘችበት ሰዓት ምናልባት ፖሊሶች ይዛብኝ መታ ነው የሚሆነው በማለት አሳልፋ እንደሰጠቻት ነበር ያሰበችው። ነገር ግን ወደ ኋላ ዘወር ስትል ተምቾንና ሲርን ስታያቸው እነሱ እንዳስያዟት ገብቷታል። እንግዲህ ተምቾንና ሲር ይህንን ያደረጉት ይህ ነገር ምናልባትም እርግብን ነፃ ሊያወጣት ይችላል በማለት ተምቾ እርግብን ነፃ የሚያወጣትን ነገር ከማድረግ ወደ ኋላ አላለም በማለት ወይዘሮ ባዩሽን እንግዲህ አሳልፎ ሰጥቷታል። እርግብም እንግዲህ ወርቁን ለማግኘት በተደጋጋሚ ተምቾ ጋር ስትደውልለት፣ ተምቾ ደግሞ ስልኩን እያነሳላት አልነበረም። ሱቅም ሄዳ ወርቁን ለመቀበል በጠየቀች ሰዓት ባለቤቱ መጥቶ ወስዶታል በማለት ነበር የተነገራት። አሁን በዚህ ሰዓት እንግዲህ አታለለኝ ማለት ነው፣ በቃ ተጫወተብኝ እያለች እርግብ በዚህ በጣም ተናዳለች። በዛ ላይ ደግሞ ጓደኛዋ እንደ ወጣች ሳትመለስ ቀረች። ስለዚህ ምን ሆና ይሆን በማለት እርግብ በጣም እያሰበች እና እየተጨነቀች ነው። ሀና ይሄ ቦርሳ ምናልባት ውስጡ ምን ሊኖረው ይችላል በማለት ሀና ቦርሳውን ፈታ ስታየው ብዙ ወርቅ ነው ያለው። እነዚህ ልጆች ድጋሚ ስርቆች ጀምረዋል ማለት ነው። ተምቾ የፍቅረኛ የቦርሳ ነው ያለው ሲቀልል ነው ማለት ነው። ይህንንም ሰርቀው ነው በማለት ሀና በነ ተምቾና አሴር በጣም ተናዳባቸዋለች። አለች ምክንያቱም የያዘውን ወርቅ ስታይ እንዴት ይህንን ወርቅ ልትሰጠው ትችላለች በማለት ሀና ሰርቀው ነው የሚሆኑ አለች። ተምቾና አሴር ወደ ሀና ሲመጡ ሀና በጣም ተናዳ ቤቱን ለቃችሁልኝ ውጡ አለቻቸው። ተምቾና ሴርም ደግሞ ምን አጠፋን ሲሉ፣ እንግዲህ ስርቆት ትተናል ብላችሁ ነበር እናንተ ግን አሁንም ቢሆን እዚያው ናችሁ በማለት ሀና ጮኸችባቸው። አረ፣ ኪድዬን እኛ አልሰረቅንም። ቆይ ሀና ምን እያልሽ ነው? በማለት ይሏታል እና ይህ ቦርሳ ከየት መጣ? ብዙ ወርቅም አለው ውስጡ። እና ይህን ሰታኝ ነው መሸም አትለኝም በማለት ሀና ጮኸችባቸው። በቃ እናንተ ውሸት አይሰለቻችሁም ማለት ነው እያለች እነሱም እየማሉ ሊያስረዷት ቢሞክሩም ሀና ግን አልሰማም በማለት ከቤት አመናጭቃ አባረረቻቸው። ቦርሳውንም አልሰጥም በማለት ሀና እራሷ እንደምትይዘውና እንደማትመልስለት አለዛም ደግሞ ለባለቤቷ የሚመልስላት ከሆነ ብቻ እንደምትሰጠው አስጠንቅቃ ከቤት አባረረቻቸው። ከዚህ በዚህ መካከል ደግሞ ተምቾና አሴር ይጨቃጨቃሉ። በቀይ ችገገማ የሆነች ልጅ ምንም አትሰማም ማለት ነው እያሉ ተምቾ ሲናገር፣ እንግዲህ አሴር ደግሞ ሀናንማ እንደዚ ልትልብኝ አይገባም በማለት ከተምቾ ጋር ይጨቃጨቃሉ። ባክህ የራስህ ጉዳይ በማለት ተምቾ ጥሎት ይሄዳል። ከዛ አሴር ማረ ጠብቀኝ እያለ ተከትሎት ይሄዳል። አሁን ሀና እጅ ላይ ነው እንግዲህ ወይዘሮ ሜላት ወርቅ የሚገኘው ማለት ነው። ነገር ግን ሀና ደግሞ ወርቁ የማን እንደሆነ ስላላወቀች ምንም ነገር ለማድረግ አልፈለገችም። ማለትም እንግዲህ ተምቾ ምናልባት የሰረቃትን ልጅ ካወቃት እንዲመልስላት ለማድረግ እየሞከረች ነው። ሀና አሴርና ተምቾ ወይዘሮ ባዩሽን እንዳስያዟት ስትሰማ በጣም ደስ አላት። ምክንያቱም ብዙ ጊዜ የወይዘሮ ሜላትን መታሰርና የእጇን ማግኘት አለባት እያለች ስትል ነበር ነገር ግን ወይዘሮ ሜላት ይህን ነገር ስላልፈለገች ይህን ነገር ባደርግና ወይዘሮ ባዩሽን አሳልፌ ለህግ ብሰጣት ምናልባት እናቴ ልታዝንቤ ትችላለች በማለት ይህን ነገር ያላደረገችው እንደዚሁም ምናሴ ደግሞ ወይዘሮ ባዩሽ ለህግ መቅረብ አለባት የእጇን ማግኘት አለባት ብሎ ሀናን ሲላት ምክንያቱም እናታችን ታዝንብናለች ይህንን ነገር እንዳታደርግ ላታደርገውም ደግሞ ቃል ግባልኝ ብላ ቃል አስገብተው ነበር። ነገር ግን ይህን ነገር ያደረጉት ተምቾና አሲር ሲሆኑ ስትሰማ ደግሞ ሀና በጣም ደስ ብሏታል። ምክንያቱም ወይዘሮ ባዩሽ የእጇን ማግኘት አለባት። በዛ ላይ ደግሞ የሰው ነፍስ እስከ ማጥፋት ደረጃ ድረስ ደርሳለች እና በወይዘሮ ባዩሽ መያዝ በጣም ደስ ብሏታል። ይህን ነገር ለወይዘሮ ሜላት ስትነግራት፣ ወይዘሮ ሜላት ደግሞ ይህንን ነገር ያደረገው ማን ነው ብላ ስትጠይቃት፣ ተምቾና አሴር እንደሆኑ ነገረቻቸው። ይህንን ነገር ደግሞ እነሱን ለምን ብለውና ያደረጉት ስትላት መጀመሪያ ፎቶና መስቀሉን ከኔ የሰረቀው ተምቾ ነበር። ይህንን ነገር እንዲያደርግ ያደረገው ልጅ ደግሞ በዚህ ምክንያት ወይዘሮ ባዩሽ ገለዋለች። ስለዚህ ይህንን ነገር ያደረገው ደግሞ ተምቾ ስለሆነ የራሱን ስህተት ለማረም ብዙ መረጃዎችን ሲሰበስብ የነበረው እሱ ነው። ስለዚህ አሁን ወይዘሮ ባዩሽ ለህግ መቅረብ አለባት ብለው አሳልፎ የሰጧት እነሱ ናቸው አለቻት። እና አቶ መስፍንና ነ ወይዘሮ ሜላትን ፖሊስ ጣቢያ ሄደው ወይዘሮ ባዩሽን ያደረገችውን ነገር ለመመስከር ሲሄዱ አቶ መስፍን ይህን ነገር ስለሚያውቅ ሁሉንም ነገር እዛው ፖሊስ ጣቢያ ሰማ። ወይዘሮ ባዩሽ የዚ ሁሉ ነገር ተጠያቂ እሷ እንደሆነች እና ወይዘሮ ሜላትንም የመታቻት እሷ እንደሆነች በእርግብም ደግሞ ደግመው የእውነት አክስቷ እንደሆነች ሁሉን ነገር ሲሰማ አቶ መስፍን በጣም ተናደደ። ወይዘሮ ሜላትንም ይህንን ነገር ሁሉ እያወቅሽ እንዴት ነው ያልነገርሽ? በማለት አስፈጠጣት። እሷም ደግሞ ድሮ እያሳለፍነውን ነገር በማሰብ ይህንን ነገር ሁሉ ትቼው ነበር፣ ነገር ግን ደግሞ እኔ ብትሆንም እሷ ከመታሰር አልቀረችም ይህው ተያዘች በማለት ለአቶ መስፍን ሁሉንም ነገር አስረዳቸው። አቶ መስፍን በጣም ተናደደ። ራሽ እያልጠበቀውና ያላሰበው ነገር ስለሆነበት አቶ መስፍን ወይዘሮ ባዩሽ ይህን ነገር ታደርጋለች ብሎ አላሰበም። በእርግጥ ለወይዘሮ ሜላት ጓደኛዋ ብትሆንም ደግሞ ጥሩ ሰው እንዳልሆነች ስለሚያውቅ ግን ደግሞ በዚህ ልክ ወይዘሮ ሜላት ላይ ይህን ታደርጋለች ብሎ በጭራሽ አላሰበም። ወይ ጸባችሁ ምንድን ነው? ምን አደርገሻት ነው? በማለት ወይዘሮ ሜላትን ይጠይቃታል። እሷ ምንም እንዳላደረገቻት እና በምንም እንዳልተጣሉ ትነግረዋለች። ነገር ግን ወይዘሮ ሜላት አሁንም ወይዘሮ ባዩሽ እስር ቤት መቆየት የለባትም ስለዚህ መውጣት አለባት፣ እኔ አልከሳት በማለት ወይዘሮ ሜላት ተናገረች። ከዚህም ሀሳቧ ደግሞ እንዳለ ሙሉ ቤተሰቡ ጭራሽ ሊሆን እንደማይችል እና ወይዘሮ ሜላት ወይዘሮ ባዩሽ የእጇን ማግኘት እንዳለባት ተናገሩ። ወይዘሮ ሜላት ግን በጭራሽ በማለት ወይዘሮ ባዩሽን ልታስፈታት ወስናለች። እውነት እንዳለችው ወይዘሮ ሜላት ባዩሽን ታስፈታት ይሆን ወይስ ደግሞ ባዩሽ የእጇን ታገኝ ይሆን? በቀጣይ ቪዲዮ ጀላችሁ እመጣለሁ። ለቻናል አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ለማየት ስትጀምሩ ላይክ ማድረጋችሁን አትርሱ።